እንደ ፉከራቹ አደረገችው ማለት ነው ወይ? ሲጀመር ሲጀምር እንደማልፈልጋት እኮ ነገር ከታለ። በዛ ላይ ደግሞ አንድ ሰው የግድ እንዱዳት ማድረግ እኮ ይችላል። ምንድን ነው እያወራ ያለ? እኔ መጣሁት ለሌላ ጉዳይ ነው ማለት አልገባኝም። እንደሰማሁትና እንዳየሁት ከሆነ የኮምፒውተር ስልጠናዎችን በተለያዩ ትምህርት ቤቶች ላይ እንደተማርካት እንችላለን። ምን ማለት ነው? እውቀትን የተሻለ ቦታ ለማግኘት ብዙ ቦታ መማር ምን ችግር አለው? ምንም የለው። ለጥሩ ነገር ከሆነ ምንም። እየገባኝ ያለ ምን እያልክ ነው? ሳስበው የሆን የተሳሳቻችት ነገርማ አለ። ለማንኛውም በድጋሚ እንደምንገናኝ ተስፋ አደርጋለሁ። ምንድን ነው የተፈጠረው? እኔ አላውቀውም። ደግሞ እንዴት ነው ልልህ ሳስበው ጉዳዩ ትልቅ አጀንዳ እሱን አቤሉ፣ ምንድን ነው የተፈጠረ? ችግር አለ እንዴ? ምን ወረን ሰላም፣ ምንም የተፈጠረ ችግር የለም፣ አትጨነቂ። እንዴት የለም ትለኛለህ? ፖሊሶቹ ምን ፈልገው ነው አንተ ጋር የመጡት? ስራ አይመለከትሽም። ለኔቱ ያልኩሽ አይደል ሚስ ነ ከአንተ ቀል ነው የሚፈልገው። እኔማ ላውቅ እንዳለ ነገሮች ድብድግልቅ ብለውብኝ፣ በዛ ላይ ደግሞ ስለ ብዙ መረጃ አላቸው። እኔ ግን ግራ የገባኝ ለምን የሚለው ነገር ነው። በቃ ሊገባኝ ያልቻለ አንድ ሰው ወንጀል ሲሰራ አለ ፖሊሶች የሚፈልጉት አንተ ወንጀል ስልታ አለ እኔ ምንም አልሰራው መማርም ወንጀል ሆኖ ከሆነ እኔ እንጃ እኔም አልገባኝ በእናትህ ተዋችሁ ዳዊ አንዴ ሄዳ አውራ ብቻችን እኔ የምልህ ፖሊስ ምንድን ነው ከአንተ የሚፈልገው? እኔም ግልጽ አልሆነልኝም። ግን ሲያየኝ የነበረው አስተያየት የጠርጣሪ ነበር። እንዴት ማለት? የሆነ ያጠፋው ነገር አለ? እስከማውቀው ድረስ ምንም የለም። አቤ እንደሚታወቀው ኮምፒውተር ላይ ያለ እውቀት ላቅ ያለ ነው። በዚህ የተነሳ አስተማሪዎች ሁሉ እንደሚቀኑብን ነው የሰማሁት። እናንተ በዚህ የተነሳ ምንም አይነት ስህተት አልሰራም። ለምንድን ነው ግራ የምታጋባኝ? ይችል የሆነ የምታውቀው መረጃ ካለ ለምን አትነግረኝ? እንደ ሰማሁት ከሆነ የሆነ በሀከር የሚጠረጠር ሰው እንዳለ ነው። ይህ ጥርጣሪ ደግሞ ወደ አንተ እንደሚያመለክት አልገባኝም። ስለምን ሀከር ነው የምትወሩ? የሰዎችን ገንዘብና አካውንት የሚነጥቅ ሀከር። ታዲያ ይህን ከኔ ጋር ምን ያገናኘው? እሱን እኔ አላውቅም። ለማንኛውም አንተ እራስ

እዚህ ምድር ላይ ስትኖር ቁልቁል የሚጥለን ገንዘብ ነው፣ የሚያነሳም ገንዘብ ነው። ሰው ምንም አይሰራልህ። እንደውም አንድ አባባል አለ፣ ገንዘብ ካለ በሰማይ መንገድ አለ። አንቺ ግን ገራሚ ነሽ። አንተ የአንቺ ሰላም ግን ለዚሁን እንዲያት ብቃ ምትፈልገው የሚገርሙ ከትምህርት ታገድ ብለዋል፣ አስተዳደር እንዴ? እንደዛ ማ መሆን የለበትም እንዴ። እኛም እድላችንን እንጠቀምበት። እነሱ ቢሉም ግን ፖሊስ ጣቢያው አይናቸውን እንዲድቁ ስለማይፈልጉ ለተወሰነ ጊዜ ይህን ሀሳባቸውን እንዲያቆች ነው የተነገረው። ጥሩ ሰማኛል። አሁን አስገባ ካርድ ገንዘብ ላይ ለአንድ ሰው ገንዘቡ ሳይገባ ቢቀር በአንተ ላይ በቤተሰቦችህ ላይ ትልቅ ችግር ነው ሚደርስ። ደግሞ ይህን መረጃ ለሌላ ሰውና ለፖሊስ አሳልፈ ብትሰጥ በራስ ላይ እርምጃ ሚሰ አስ

ምን ነው አቤል፣ ክብሮም አልገባም እንዴ? አላይ፣ እኔ ትንሽ አየር መቀበል ፈልግ። እኔ ጋር መሆን ትችላለህ። አመሰግናለሁ። እኔ እምለው ፖሊሱ ከዛ በኋላ መጥቶ አያውቅም? አረ አይ፣ እስከማቆ መጥቶ አያውቅም። ምን ነው፣ ችግር አለ እንዴ? አይ፣ እንዲሁ ነው፣ ለግንዛቤ ያቀ። ጨዋታውን ከመጣው አይቀር አንድ ሀከር ለሀያ ሰዎች ከአንድ ባለ ሀፍታን ስቱን እንዳስገባላችሁ ታውቃለህ? አልሰማሁም። ይገርማል። መንግስት ለባለ ሀብቱ ገንዘቡን እንደሚመለስለት ቢነግረው፣ እሱ ግን እንደማይፈልገው ነው የተናገረው። ያው እንግዲህ ይሄን እያደረገ ያለው ሀከሩ የተበላሸ ነገሮችን እያስተካከለ ይሆናል። እሺ ይሁን፣ እሱስ ምን ያገኛል? ለምንድን ነው እኔን እንደዚያ ጥብቅ የምትጠይቀኝ? የማውቀውንና ያለውን ነገር እኮ ነው የነገሩት። ያው እንደዛ ለማለት እንኳን አይደለም። ሰው ግን ለምንድን ነው ሰው የማይፈልገውንና ያልሆነ ነገር የሚመራው? አንተ ስሜ ማን ነበር? ዳን ምን ነው ለምን ፈለግሽ? እባክህ ስላሜ ነገሮች እንድንነቀኝ እና ኔ ምን አገባኝ? ራሱን እዴ ጠይቂው። አትጩ ሞኛ አይደለሁም። ሞኛ አትበይም።

ጅግ በጣም ክፉ ሰው ነሽ። እሺ ምን ለምታገላግኝ ረባክሽ። እንደውም እኔ እራሴ እንዳጨመርልሽ ተሰሚኝሽ እልህ ውስጥ እያስገባሽኝ ነው። እሺ ይሄ ሞክሪኛ፣ አሳይሻለሁ ያኔ ምን እየሆንክ ነው? እንደሚ በሞተብስ ቆይ ይሻለኝ ነበር። ሞኝ እኮ ብላ ነው የሰደበችው። ምን ነው ማንም ምንስ ቢለ እንዳይለጠፍብን። በዛ ላይ የፈለጉትን እኮ መናገር ይችላሉ? አይቀንሱ ላይ ጨምሮለህ። ይሄን ነገርማ ማወቅ መቻል አለብን። እና ልክ ነች እያልከኝ ነው? አይደለም፣ ግን ለማይሆን ነገር ብለህ እንዴት የራስህን ችግር ውስጥ ተከታለ ብዬ ነው። ግራ አይገባኝ። እንዴት ተደራረሳችሁ? በምን እኔ እኮ አልደረስኩባትም። እሷ እራሷ ነች አጠገብ መጣ። ስላንተ የጠየቀች? እኮ፣ ስለኔ ምን ምን ያክል ታውቀዋለህ አለች። እኔ ደግሞ ራሱን ሄደሽ ጠይቂው አልኳት። ከዛ ሞኝ አላለችኝ። እንዲ ሞኝ ነኝ እንዴ? ይገርማል። ምንም እየተካሄደ ያለው ነገር ሊገባኝ አልቻለም። ቆይ ስለኔ ምንድነው ማወቅ የፈለገችው? ምን ፈልጋ ነው? እዚህ ናችሁ እን? አቤል ስልክ ይፈልግሃል ማን ለምንድን ነው ከቤተሰብ ጋር ከቤተሰብ ጋር ተጣልተው ይወጣ እሱ የቤተሰቡ ጉዳይ ነው። የግድ መናገር አለብ አይ ፈቃደኛ ከሆንክ ነው እንጂ አይጠበቅብኝ። እኮ መናገር አልፈልግም፣ ነገር ግን ለምንድን ነው እዚህ የተጠራሁት? መቼም አንዳንድ ነገሮችን የሰማ ይመስለኛል። ተሳሳትኩ ከአሁን ሰምቻለሁ። ስለ ሀገሩ ማለ በሰራው ስራ ምን ተሰማ? የሚያደርገው ነገር ልክ እንዳልሆነ አውቃለሁ ግን የብዙዎችን የድሮችን እንባ እየጠረገላቸው እንደሆነ ይሰማኛል። ስለዚህ ደስተኛ ለማለት ማለት ነው። እባክህ መርማሪ የተፈለግኩበትን ጉዳይ ንገረኝና ቤት ደስ ይለኛል። አሁን የተፈለከው ወደየትም ሀገር እንዳትወጣ ና በማንኛውም ጉዳይ አድራሻ እንዳትቀይር በማሰብ ነው። ለምን ችግር አለ መርማሪ? ያደረኩት ነገር አለ እሱን ለማወቅ ነው። ይህንን ነገር ለማድረግ ያስገደደ እኮ ምናት እንዳልኩ ነው። ሌላ ምንም አይነት መረጃ ልሰጥ አልችልም። ምን ነው? ሰላም ብቻሽ ቆይ እኔ የምለው ምን አድርግ ነው የሚሉት? አልገባኝም ለምደ ተጠርጣሪ ነው? ያው እኔ እስከማውቀው ድረስ በሀከር ጉዳይ ይመስለኛል። እኮ እሱማ ገባኝ፣ ግን ሃገሪቷ ላይ ያለው ብቸኛ የኮምፒውተር ባለሙያ እሱ ብቻ ነው። እኔም ግራ አይገባኝ። ብዙ ትምህርት ቤቶች ተምሯል፣ አጫጭር ኮርሶችንም ሰጥኗል፣ አሁንም እየተማረ ይገኛል። እና እያልከኛ ያለሁ የሆነ ማናቀው ነገር ከጀርባችን አለ ነው

ከባኑ ሰውን ማወቅ። እኔ እዚህ የተጣበሳችሁ መስሎኝ ነበር ለካና ተቆይታችኋል። በይ በቃ እኔ ቢሮ ልግባ።